በዚህ መንደር ላይ ሁሉም ሰው የራሱ ጎዳና ያወጣው ታሪክ አለው። ሰውነታቸውን በመሸጥ ወይም ሴተኛ ዳሪ በመሆን ይተዳደራሉ። ላይ ደግሞ ሰዎች ነገን ተስፋ ማድረግ ሲያቆሙ ጠብና ወንጀል የህመማቸው መገለጫ ይሆናል። መኖሪያ ቤትም ሆነ ሕክምና አገልግሎት ማግኘት አይታሰብም። ብዙ ጊዜ ሰዎች ስለ አሜሪካ ሲያስቡ ነጻነትን፣ ስኬትን፣ ሀብትንና ብዙ የሥራ ዕድል ያለባትን ሀገር ነው የሚያስቡት። ነገሩ ከውጭ ሲታይ የሚመስለው ሰው በአሜሪካ ውስጥ ጠንክሮ እስከሰራ ድረስ ስኬትን እንደሚጎናጸፍ ነው። ይህ ሁሉም የሚያውቀው ገሃድ የወጣው የአሜሪካ መልኳ ሲሆን፣ ከጀርባዋ ብዙ የማይታወቁ ጉዶችን አዝላለች። በዛሬው ጉዞአችን አፈር አይንካኝ በማለት የምናውቃት አሜሪካ ድንቄም አሜሪካ በሚያስብሉ ጉዶች ታቅፋ መኖሯን ሁሉም የለን በማለት አደባባይ እናወጣለን። በቪዲዮ የምትመለከቱት የአሜሪካውን ሎስ አንጀለስ ከተማ ነው። የህልመኞቹ ወይም ደግሞ የቅዠታሞቹ ከተማ። በዛሬው ጉዞችን ትኩረት የምናረገው ቅዠታቸው ላይ ነው። ከታዋቂዎቹ የሆሊውድ ፊልም ሰሪዎች መኖሪያ ትንሽ ራቅ ብሎ ስኪድ ሮው የምትባል የአሜሪካ የመጨረሻ ደሃዎች የሚኖሩባት ቦታ አለች። አይ የአሜሪካ ደሃ እኮ ከኢትዮጵያ ሀብታም ይበልጣል ብላችሁ እንዳታስቡ። በጣም የተቸገሩ እውነተኛ ደሃዎች ሎስ አንጀለስ ውስጥ የተለመዱ ናቸው። በተለይም ደግሞ መንገድ ላይ ላሉ ነዳያን ገንዘብ ወይም ምግብ መስጠት ልማድ ባልሆነበት እንደ አሜሪካ አይነት አገር። ከ75,000 በላይ የሚደርሱ ሰዎች በሎስ አንጀለስ ውስጥ ቤት የላቸውም ወይም ሆምለስ በመባል ይታወቃሉ። እዚህ መንደር ላይ ማለትም ስኪድ ሮው ላይ በሺህ የሚቆጠሩ ሰዎች የሚኖሩት በሸራ የተወጠሩ ድንኳኖች ውስጥ እና በመንገድ ላይ ነው። የቀሩት ደግሞ የሚኖሩት አልጅተው የቆሙ መኪናዎች ውስጥ ነው። ሎስ አንጀለስ ከተማ በዓለም አራተኛ ትልቁ ኢኮኖሚ ባላት የካሊፎርኒያ ስቴት ውስጥ ነው የምትገኘው ከአጠቃላይ ጃፓን ወይም ጀርመንም በላይ የሚሆን ገንዘብ አላት። ታዲያ ይሄ ሁሉ ሀብት እያላት ዜጎቿ እንዲህ ሲሆኑ ዝም ብላ የምታየው፣ ነገሩ ባቄላ አለቀ ቢሉ ፈስ ቀለለ ሆኖባት ይሆን ወይስ ሌላ ምክንያት አላት? እስቲ አብረን እንመርምር። እዚህ መንደር ላይ ሁሉም ሰው የራሱ ጎዳና ያወጣው ታሪክ አለው። አንዳንዶቹ ከውትድርና ግዳጃቸው እንደተመለሱ ከመንግስት ምንም አይነት እርዳታ ባለማግኘታቸው ኑሮ ከብዷቸው መንገድ የወጡ ናቸው። አንዳንዶቹ ደግሞ ከእስር ቤት ሲፈቱ የሚመለሱበት ቤተሰብ ስለሌላቸው ጎዳና ወጥተዋል። ሌሎች ደግሞ ከስራቸው ተባረው በብድር ውስጥ በመዘፈቅ ለመክፈል ከአቅማቸው በላይ ስለሆነ ከቤት ወጥተዋል። ቀሪዎች ደግሞ የአይምሮ ህመም ያለባቸውና በሱስ የተጠመዱ ሰዎች ናቸው። እነዚህ ሰዎች ለሀብታም ብቻ በሚያጎበድዱና ደሃ ወደ ገደል በሚሉ የተበላሹ አሰራሮች ምክንያት ተቸግረው ከቤት የወጡ ሰዎች ናቸው ማለት ይቻላል። መንግስት በየዓመቱ ብዙ ቢሊዮን ዶላሮችን ቤት የሌላቸውን ሰዎች ከመንገድ ለማንሳት በጀት ይይዛል ነገር ግን መንገድ ላይ ያሉት ሰዎችን ለሚያይ እንኳን ቢሊዮን ቀርቶ ቤስታቤስቲ ከመንግስታቸው ኪስ የሚወጣ አይመስልም። ከሚመደበው በጀት ላይ ጥቂቱ ብቻ ለተቸገሩት ሰዎች የሚደርስ ሲሆን፣ የቀረው ደግሞ ገንዘብ የማይጠግቡት ሌባ ባለስልጣናት ኪስ ውስጥ የሚቀር ነው። ተመልካቾቻችን ልብ እንድትሉት የምንፈልገው ነገር ይሄ ቪዲዮ ስለ ሎስ አንጀለስ ብቻ ሳይሆን፣ ይልቁንስ ሁል ጊዜ ስደትን ለምናስበው የሀገራችን ልጆች ታላቋ የአሜሪካ እንኳን ብትሆን ደብቃ የኖረችው ጉዶች መኖሩን ተገንዝበን የእኛኑ ሀገር ቢጎል እንጀራ ከመሶቡ ላይ እናት በሌላ ይቀየራል ወይ እያልን ሀገራችንን ለማሳደግ ፍላጎት እንዲያድርብን ነው። ልብ በሉ እዚህ መንደር ላይ መኖሪያ ቤትም ሆነ ሕክምና አገልግሎት ማግኘት አይታሰብም። ሁሉን ተውትና ተስፋ ማድረግ እንኳን ቅንጦት የሆነበት ከተማ ነው። በእንቅርት ላይ ጆሮ ደገፍ እንዲሉ ደሞ በሌላኛው የሎስ አንጀለስ መንደር የባሰ የኑሮ ሁኔታ አለ። ከመቀጠላችን በፊት አንድ አጭር ማስታወሻ አለን። በዚህ ቪዲዮ አዲስ ነገር ተምረው ከሆነና በመጪዎቹ 3 ወራት ውስጥ አንድ ሺህ ሰብስክራይበር ለመድረስ የምናደርገውን ጉዞ ለመደገፍ እባኮን ሰብስክራይብ ያርጉ። የእርስዎ ድጋፍ ከእነዚህ የተሻሉ ዶክመንተሪዎችን እንንሰራ ያግዘናል። አሁን እንቀጥል። እዚህ ሴቶች አልፎ አልፎም ሕፃናት ሰውነታቸውን በመሸጥ ወይም ሴተኛ ዳሪ በመሆን ይተዳደራሉ። በተለይ ደግሞ ፊጉዌራ ስትሪት የሚባለው መንገድ ላይ በእጅጉ በዚህ ሥራ የተሰማሩ ሴተኛ ዳሪዎችን ማስተዋል የተለመደ ነው። ከ12 ዓመቴ ጀምሮ ይህንን ሥራ እየሠራሁ ነው ባለኝ ልምድ ወንዶች ወጣት ልጃገረዶችን ይመርታል። ይህን ስሰሙ ግን እንዴት ሰው ሴተኛ ዳሪ ይሆናል ብላችሁ እንዳትፈርዱባቸው። እንደዚህ አይነት ሥራ ውስጥ የገቡት ግራ ቢገባቸው እንጂ ምርጫቸው ስለሆነ አይደለም። በተደረገላቸው ኢንተርቪው አንዳንዶች አስቸኳይ ገንዘብ አስፈልጓቸው እንደጀመሩ ሲናገሩ፣ ሌሎች ደግሞ በህገወጥ ሰው አዘዋዋሪዎች ወይም ትራፊከርስ ምክንያት እንደሆነ ይናገራሉ። በእርግጥ ብድራቸውን መክፈል ባለመቻላቸው ወይም ከመራብስ ይሻላል ብለው ወደዚህ ስራ ይገቡማል። የሚገርመው ነገር ግን ገንዘብ ከሰው ልጅ በዋጋ ሲበልጥ የሚፈጠረው ይሄ መሆኑ ነው። እዚህ መንደር ላይ ገንዘብ ከሰው በልጧል። ይሁና ብለው ደግሞ ከዚህ ውጥንቅጡን ካጣ ሰፈር ጥቂት አለፍ ሲሉ ሚሊዮን ዶላር የሚያወጡ መኪኖች፣ የታዋቂ ሰዎች ፎቶ መነሻ ስፍራ የቅንጡ እቃዎች መሸጫ ሱቆችና ደሃ እንኳን ሊገዛቸው አይቷቸው የማያውቃቸው ቱጃሮች ብቻ የሚኖሩበትን መንደር ይመለከታሉ። ሁኔታውን ልዩ የሚያደርገው በአሜሪካ ውስጥ በሚሊዮነሮች ቤትና የሚበሉትን ባጡ ሰዎች መንደር መሃል ያለው ልዩነት የአንድ አስፓልት መንገድ ብቻ መሆኑ ነው። የዚህ መንደር ጉድ መቼም የማያልቅ ነው። አንዳንዶች ጸያፍ የሆኑ የወሲብ ቪዲዮዎችን ኢንተርኔት ላይ እየለቀቁ ዝናን ያሳዳሉ። ሌሎች ደግሞ በስኪድ ሮው መንገድ ላይ በሶስት ተጠምደው አደንዛዥ እጽ እስ ያሳድዳሉ። በእነዚህ ነገሮች ተዘፍቀውም ቢሆን በህይወት እየኖሩ መሆናቸውን ማረጋገጥ ይፈልጋሉ። ፍትህ ሲጓደል በዛው ልክ ንዴትና ቁጣም አብሮ ያይላል። ሱሶች ሲስፋፉ ተስፋ መቅረትን አብሮ ይስፋፋል። በዚህ ላይ ደግሞ ሰዎች ነገን ተስፋ ማድረግ ሲያቆሙ ጠብና ወንጀል የህመማቸው መገለጫ ይሆናል። ይሄ የአሜሪካ ችግር ብቻ አይደለም፣ አብዛኞቹ ሀገራት የሚጋሩት ችግር ነው። አንድ ሀብታም ሀገር ደካማውን ችላ ሲል ስኬት ማለት ሌሎችን ወደኋላ መተው ማለት እንደሆነ ለብዙዎች የተሳሳተ ትምህርትን ያስተምራል። ያስተውሉ፣ አንድ ሀገር፣ ድርጅት ወይም ግለሰብ ከፍ ለማለት ሌሎችን ዝቅ ማድረግ የለበትም። ፈጣሪ ለሁላችንም ስኬት የምትበቃን ምድር ስለፈጠረልን ማለት ነው። በእርግጥ ሁሉም አይደሉም። በእነሱ ላይ ተስፋ የቆረጡት ፈጣሪ የባረካቸው ጥቂቶች አሉ። እነዚህ ድርጅቶች ሰዎቹን ከመንገድ ላይ አንስተው ወደ ትናንሾቹ ቤቶች ወይም ወደ ማህበረሰቡ መጠለያ ለማምጣት ይጥራሉ። ልክ እንደ ዩላንዳ ያሉ ጥቂት ሰዎች ተሳክቶላቸው ወደ መጠለያው ገብተዋል። ለብዙ ዓመታት ውጪ አስፋልት ዳር ከተኛች በኋላ በመጨረሻም ትንሽ ክፍል አግኝታለች። ግን እንደ ዩላንዳ አይነት እድለኞች መቆያ ቢያገኙም የቀሩት በሺዎች የሚቆጠሩ ሰዎች ቀን እስኪወጣላቸው እዘው መንገድ ላይ እንደ ፍጥር ጥራቸው ይቆያሉ። እውነታው ከወተት የነጣና ግልጽ ነው። ለጥቂቶች የቅንጦት መኖሪያ ቤት መገንባት በሚሊዮኖች የሚቆጠሩ ሰዎችን ችግር በጭራሽ አይፈታም። በሎስ አንጀለስ ዝና አዲሱ ሃይማኖት ሆኗል። ሰዎች ከትልቅ ሐሳብ ይልቅ ተጽዕኖ ፈጣሪዎችን ወይም ኢንፍሉዌንሰርስን ያመልካሉ። ከሰላምና መረጋጋት ይልቅ ጭብጨባን ያሳዳሉ። ወሲብ ኢንተርኔት ላይ ይሸጣል፣ አማኞች ላይም ይቀለዳል። የጥንካሬ መፍለቂያና ማዕከል የሆነው ቤተሰብ እንኳን በመጥፋት ላይ ይገኛል። እንዲሁ ልፉ ቢላቸው ነው እንጂ ነገሩማ አንድ ማህበረሰብ አንዴ ነፍሱን ካጣ ምንም ያህል ገንዘብ ቢቆለል ሊያድነው አይችልም። እውነት ነው አሜሪካ ሃያል እልፍ አላፍ የፈጠራ ባለሙያዎች ያሉባትና በብዙ የሥራ ዕድሎች የተሞላች ሀገር ናት። ግን ቢሆንም እያንዳንዱ ስልጣኔ የራሱ መታከም ያለበት ጎን አለው እና ከዚህ ከታመመው የአሜሪካ ጎን መላው ዓለም መማር ያለበት ትምህርት ያለ ርህራሄ እድገት በራሱ ውድቀት መሆኑን እና ደግሞ ነፃነት ያለ ግብ ባዶነት መሆኑን ነው። ከሆሊውድ መንደር እስከ ስኪድ ሮው መንገዶች ይህ የአሜሪካውያን ጉድ ብቻ አይደለም። አንድ ሀገር እሷኑ ለመገንባት ቀን ከሌት ለፍተው እና ደማቸውን ሰጥተው የነበሩትን ሰዎች ስትዘነጋ ምን እንደሚፈጠር ማሳያ ነው።